እንደ እንትን ከምትርመጠምጭ የሀብታማ ተያውሰውደ ሀይ ሀይ ሀያ ሰላሳዎች እንዴት ናችሁ? እንደምን ቆያችሁ? እንግዲህ የምንገኘው በወጣም በል ሰዓታችን ላይ ነው። ዛሬም እንደተለመደው አዲስ ሙከራ ይዤላችሁ መጥቻለሁ። ምን እንደሆነ ከፕሮ ሰላም እንዴት ነሽ? ስራ ላይ ናችሁ መሰለኝ። አዎ፣ ስራ ላይ ኢፖክሲ ኬሚካል ነው። አሁን ይሄ ኤምዲኤፍ አይደለ? ኢፖክሲ ሲደረግበት አንደኛ ግሎሲ ነው፣ ሁለተኛ ዋተር ፕሩፍ ነው። አሁን ላይ ትሬንድ ነው፣ ፋሽን ነው ማለት ነው። ብሞክር ደስ ይለኛል አብሬሽ። መጠኑን እየነገርሽኝ በደስታ፣ ችግር የለውም ትቱታ ልስጥሻ። አሁ ከዛ በፊት ግን እኔ ስለማወቅሽ ወደ ጉዳይ ገባን። ስሜ ጽዮን ደሳለኝ ላይኝ ይባላል። ያው የዚህ ድርጅት መስራችና ባለቤት ነው። እሺ። እና አሁን ደግሞ አብረን እየሰራን ሞር ያለውን ነገር እናያለን ማለት ነው። ደስ ይለኛል። ስለዚህ ቱታ

አመት ከአምስት ወር ምናምን ነገር ቢሆን ይ በፊት ደግሞ በፓርትነርሺፕ ከጓደኛዬ ጋር እንሰራ ነበረ። ያኔ ተማሪዎች የምናሰለጠን ነበር ስለ ኢፖክሲ። ስለዚህ ከእሱ ጋር ወደ ስድስት ወር ምናምን ነገር ሰርተናል። ከዚህ አመት ከምናምን ነው ውስጥ ፕሮፌሽናል እየሆንሽ ነው ማለት ነው በዚህ ስራ ላይ በሚገባ። ቆይ ግን እንዴት ነው ተምረሽ ነው ኢፖክሲን ስራ ወይስ? እኔ እንኳን አልተማርኩኝም። ላይ በሰዓቱም ብዙ ስለ ኢፖክሲ አዌርነሱም እንደዚህ አልነበረም። እኔ በሰዓቱ ነርስ ስለነበርኩኝ ፓርታይም ስራ ብቻ ነበር የሞቀር። ወደ ኢፖክሲ ከመግባትሽ በፊት ነርስ ነበርሽ? አዎ እና እሱን እየሰራሁኝ እንትን እየፈለግኩኝ ነበረ በፓርታይም ስራ የሚሰራ ማለት ነው። ስለዚህ ይሄ ፋይቭ ሚኒት ክራፍቶች አሉ አይደሉ ፖስት የሚያደርጉት፣ ስለዚህ የእነሱን ቪዲዮ ሳይ ይሄን ኬሚካል አየሁት ማለት ነው። በቃ አጫጭር ነገር ትንሽዬ ነገር የሚሰራበት ምናምን ነገር ሁሉ የሚሸጥ ብዬ ማለት ነው። አፈላልጌ ይጀምር። ስለዚህ አሁን እስኪ ይሄ ድርጅት ስንት ካፒታል አለው? ካፒታል ስንል እኮ ይሄ ኬስሽ ውስጥ ያለው አይደለም፣ ለሪሶርስ የምታወጪው የሚሆን ይችላል። አጠቃላይ የስራ የምታንቀሳቀሽበት ካፒታል በስምንት ወር ውስጥ ስንት ብር ደርስ ይችላል? አስተባብዬ ልጠይቅላችሁ እ ቀጥታ አትናገርም። ተይ አንቺ እንግዲህ ታስደ እንደ እኛው በጣቶች ብዙ ጊዜ የአውትፑትን ስናየም የምናገኘውን ገቢ ከዛ ደግሞ ልፋታችን ለከንቱ እንደማይሆን ስናውቅ ደሞ ይሄ የሚመዘነው በምንሰራው ስራና በምናገኘው ገቢ ነው። ደፍረሽ ንገሪኝ፣ ይሄ ሁሉ ማሳምንሽ እንዴት ነግሪኝ ነው? በሚሊዮን ነው በይው፣ በሚሊዮን ማሽሌም ብር አለ እ በአጠቃላይ እኔ እያለሁ አላልኩም። በስምንት ወር ውስጥ በብድር የተጀመረ ስራ አሁን ማሽን ላይም ኖረ ኪስሽ ውስጥም ኖረ፣ በሚሊዮንስ አግኝተሽበታል ነው? ብዙ ሚሊዮን አይደል? ብቻ ሚሊዮንስ ገብቷል። ጠረጴዛችን ይህን ይመስላል። ጨርሰናል። ስለዚህ ትንሽ ጄል እስኪሆን ልንጠብቀም፣ ፕላስተሩ ማንሳት ነው። ሌላ ምንም የምናደርገው ነገር የለም። ከዛ በኋላ ራሱ ይወርድና ጠርዝ ጠርዟን እናሻታለን። ከዛ በቃ እስከ ነገ ድረስ መተው ነው። ቆሻሻ ሌላ አቧራ ምናምን እንዳይገባ ፕሮቴክት እናደረጓለን እንጂ ሌላ ምንም የምንሰራው ስራ የለም። ብዙ ጊዜ ስራዎችን ሶሻል ሚዲያ ላይ ፖስት ስታደርጊ አያለው፣ እና አንዳንድ ኮመንቶችም ያለው የሚደርስሽ። እስከዛሬ ከያደረሱ ኮመንቶች በጣም ለአንቺ ደባዊ ኮመንት ምንድን ነው? ያው ሁሉም ሰው ወደኛል ብዬ ኤክስፔክት አላደርግም። ግን አሁን ሪሰንትሊ ፖስት ያደረኩበት ቪዲዮ ይደብራል፣ ይሄ አቧራ በጣም ለብሽ ነበር ና ኤክስ ሰራ እዚህ ምንድን ነው ያለው? እንደ እንትን ከምትርመጥ ምጪ ሀብታ ማግበታሽ ትችላ ቀይሪም ላይ ያለው ሰውዬ እንደዚህ ነ። ኮመንቶች ይደርስሻል ማለት ነው። ከዛ ፖስት አድርጌበታለሁ በሱም፣ በጣም የተርመጠመጥኩበትን ቪዲዮ ያላየውንም ቪዲዮ አድርጌ ፖስት አድርጌበታለሁ። ግን አሪፍ ነው ስራ አምጥቶልኛል። ስለዚህ ጥሩ ኮመንት እንደሚሰጡሽም ያህል መጥፎ ኮመንት የሚሰጥ ሰው አይጠፋም ማለት ነው፣ አይጠፋም ሚያጠነከረ እንዶ ስለዚህ አሁን ይሄ የሚቀረው መድረቅ ብቻ ነው። ይሄ ይደርቃል። ላይት ኢንስታሌሽንና ፍሬም ከደረቀ በኋላ ነው የምንገጥመው። አሁን ግን ይሄ ነው አሁን ሁሉ ያላልኩት ግዛውም። ሁሌ ግን እንደዚህ አንድ ላይ ነው ፈልት። አዎ አዎ፣ ፈደም በጣም ግዛው ነው። ቁጭ ብሎ አቁላልቶ ምናምን ነገር ነው የሚሰራው። በጣም የምትወዱት ምግብ ምንድን ነው? ሁሌ ምስር ነው የምትበላው? ምስር ከምግባችን አይጠፋም። ሰላጣም አይጠፋም፣ ሰላጣም አይጠፋም። መኮረኒም አይጠፋም፣ መኮረኒም አለ። እሺ፣ ከማላችሁስ ምግብ ጋር በቃ አናደርሳትም የምትሉት ወይ የምትሏት ማንን ነው? ለምን ምንማችን? የተከተፈ ሽንኩርት ያቃጥላል። ሽንኩርት ሀሳቡ ነው የሚያቃጥላት መከተፉ

ስለዚህ ከስራ በኋላ ይሄ ቡና ሴሪሞኒው፣ ምግቡ አለ ማለት ነው። አዎ፣ ሁሌ እዚሁ ነው የምንበለው፣ እዚሁ ነው የምንጠጣው። ለዛ ነው አይደክመንም። በቃ ኢንተርቴን እያደረግን ነው። ነገር ስለምንሰራ ሰራ አይሰለችም። እየሰራን ሁሌ ይጭፈራል። ይስ ኦ ግድ ነው ስካን አሁን ደሞ የይ ምንድነው? አሁን የቤት ቢሆን የቤት ውስጥ አመል ይባላል። አሁን የስራ ቦታ አመል። እስኪ ልጠይቃችሁ። አሁን የስራ ቦታ አመል እኔ ልናገር ትላለች ስኳር በደረሰበት ቦታ አናደርሰው፣ እሱ ማለት ነው። ሱቅ ልክ ነው የሚመጣው። ስኳር እየቃመ ነው የሚመጣ። ያው አቧራ ጋር ተደባለቀና አገኘው ደግሞ አበጠራትነት አበጥሮ የቡና አልጋው ለእሷ ነው። ከሁላችሁም በእድሜ ትልቅ ማነው? አያወራም አያወራም እኮ ነበር። ከሁላችሁም ትንሽ ነው። እድሜያቸው እንትን ፀባያቸውን ከእድሜያቸው ጋር ብሎ የሄደ ነገር ነው ማለት ነው እንደ ኤርሚ እኮ ይማራል እኮ ማን ኤርሚ ተምሮ ሲመጣ ጸጥ ይላል መጀመሪያው አዎ የረሳነው ነገር ተምሮ ሲመጣ ይበተንብኛል ይላል ትምህርት በተማረው ይጠፋበታል ከእዛ ጸጥ ይላል በግድ እናወራዋለን አወራንም ከዛ ሊመሽ ሲል አስራ ሁለት ሰዓት ነች ሰዓቱ። በቃ ሀይፕ ይሆናል። በቃ አትይዙም። በቃ ሴቭ ካደረከው በኋላ ነው። እሷ ደግሞ እቃ ክፍል ነች። እቃ ክፍል ምንድነው? ወጪ ትቆጣጠራለች ነገር እና አታባክኑ ምናምን ነገር። ከኔ በላይ ሪሶርስ እንትን የምትላቸው እሱ ነው። አሁን በጣም ብዙ ነገር ነው የበረከቱ አይደለም። ያ ዲ ማስታጠቢያ ጆክ ትደብቅብናለች። ዛሬ ነው የወጣው።

ግን መሀል ላይ ሲያሉ በስራ መሀል ምናምን የሚፈጠር ግጭት እንዴት ነው የምታደርጉት? መቼስ ይኖራል ብዬ አስባለሁ። አንጠለም ብዙ ጊዜ እውነት ለመናገር ማለት ነው ተጣልተን እንትን ያልንበት ጊዜ ምናምን የለም። ግን የሚደብር አለመግባባት ካለ እንትን እንላለን፣ እዛው እናወራዋለን ምናምን ነገር ከዛ ወዲያው እንት ነው እንጂ ይሄ ተጣልተን ምናምን የሲሪስ አረ የለም አሁን እኔ ስቀር ምናምን ራሱ ይደብራቸዋል እነሱ። እንጂ አሁን የለችም ምናምን ብለው እንትን የሚሉት ነገርም የለም። ስለዚህ የሆነ እንደንትን እናት ማትቆጪ እያንዳንዱን ነገር ፎሎአፕ የማታደርጊ ምናምን ነገር ከሆነ እኮ እነሱም ተደብቆ ምንም የሚያደርጉትም ነገር የለም እኔም ኃይል ምናምን ነገር አለ በጣም ስለዚህ ፍሬንድሊ ነው ለስራ አሁን የሆነ ኦርደር ከመጣ እነሱም ከኔ እኩል ነው ደረሰ አልደረሰ ምናምን እያሉ የሚጨነቁት ስለዚህ አንዳንዴ ነው ከኔ ይበልጣል ግን ይሄ የስራ ቫይባችሁ ኬስ ነው የመጣው። ያው ግልጽነታችን ይመስለኛል ማንም ማንንም የማይፈራም ሁላችንም ኦፕንን ምናምን ነገር ነው መተፋፈር ምናምን ነገር ስለሌለ በቃ ሁሉም ሰው የራሱን እውነተኛ ባህሪውን ሪፍሌክት ያደርጋል ማለት ነው ከዚህ ነፃ መሆናችሁ ነው እንደዚህ የሆናችሁ እንድትሰብር አደረገው ማለት ነው። ይሄ አለቃ መሰራተኛ ምን እንደሱ አይነት ነገር የለም። ፋሚሊ ነን ሁላችንም ማለት ነው። ልቤን ኳልኳ እንግዲህ ሀያ ሰላሳዎች የዛሬ ወጣን በል ፕሮግራሜ ይህን ይመስል ነበረ። የሚቀጥል ስራ ከሌሎች ወጣቶች ጋር በተለየ ፕሮግራም የምንገናኝ ይሆናል። በሰባት ስድስት ዘጠና ስድስት ኤችስ ላይ መሞከር የምትፈልጉትን እንዲሁም እኔ ሲሞክረው ማየት የምትፈልጉትን ቦታ ስራም ሊሆን ይችላል አያይዛችሁ ቴክስት አድርጉልኝ። እናንተን ወደ ስዮ ልመለሳችሁ፣ እኔ ልመለስ።